ይስጥልኝ ውድ ና የተከበራችሁ የእኔ ቤተሰቦች እረፍ እስኪ ባህረን ሰላም እንበላችሁ እባክህ የምንፈልገውን ሰው እንድናገኝ እሺ ይቅርታ እንግዲህ ሰላም ጤና ይስጥልኝ ውድና ውድ ና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ ደህና ናችሁ ያለው እግዚአብሔር ይመስገን እንግዲህ ቡዜ ጸበል ቦታ ሄደን ጠይቀ ነው ነበር ባለፈው አይታችሁ ከሆነ ከቤቲ ጋ ያው ጸበል እየተጠመቀ ከርማ ና አሁን ደግሞ ወጥቷን የሚባል ወሬ ስለሰማሁ ሰፈሩ ነው ያለሁት። እስኪ ባገኙ ያው ልጅም ትንሽ ስለናፈቀ እንዲያገኘው ስለፈለኩኝ ሰፈሩ ነው ያለሁት እና እንግዲህ መውጫ መግቢያውን እያየሁ ነው። በጣም ቆይቻለሁኝ እዚህ ከቆምኩ ማለት ነው። ያው ለእናንተ ግዴታ ማሳወቅ ስላለብኝ ያው ዛሬ ቤት ስላልተመቻት እንግዲህ ከሀብትሽ ጋር መተናል። እስኪ ያለውን ነገር እናያለን። እየጠበቅ ነው ነው። ሰላም በላችሁ። እስኪ ሀብትሽ ሰላም የዘድ ቤተሰቦች እንዴት ናችሁ? እንዳን እግዚአብሔር ይመስገን። እስኪ ዛሬ እንግዲህ ቡዚ ከጸበል ወጥቷል፣ ምናምን ነገር ብለውናል እና ሰፈሩ ሄደናል። ቤቱ ምናምን ጠቁመውናልና መውጫ ጋ ቁጭ ብለን እየጠበቅነው ነው። የሰፈር ሰዎች ጠቁመውን እየጠበቅነው ነው እሱን እና እስኪ ምን እንደሚል ዛሬ ደግሞ እንሰማለንና ተከታተሉ። እና ሀብትሽ ብዙዎቹ ግን በጣም እየተሳደቡ ነው ማለት። ይሄ ነገር በእነሱ ቢሆን ምን ያክል ይሰማቸዋል? እኔ እኮ እዚህ ጋር ትክክለኛ ነገር ነው እየጠየኳቸው ያለሁት ባለፈው ሂደን ጠየቅን፣ ምግብ ይዘን ከቤት ጋር የተዋን። ኮሜንት ላይ በቃ ያለ የለለ ነገር ነው ሲጽፉ የነበሩት። መርዝ ታበላለች፣ እንዲህ ትልሃለች እንዴ? ምንም የፈለገ ነገር እኮ ቢበድልኝ የልጅ አባት ነው። እኔ እንዴት ነው መርዝ የማበለው? እናንተ እናንተ ምን አስባችሁ ነው? እኔ እኮ የእሱ ደህንነት ነው የምፈልገው። እሺ፣ እኔ አባትነቱን አሁን ቢክድም ነገ ጧት ያምናል። ቢያምንም ባያምንም እኔ ልጅ ጤነኛ ይሆንልኝ አይጨንቃኝም። ገብቷችኋል? እና እንዴት ሰው ለሰው ክፉ ነገር ያስባል? እንደዛ ባታስቡ ጥሩ ነው ባይ ነኝ። እና ደግሞ ዛሬ ሀብትሽ እስኪ እኔ ላግኘውና ላናግረው ብሎኝ ነው እንጂ ዛሬ ራሱ መምጣት አልፈለኩም ነበረ። በቃ ማለት እኔ ጥሩ ነገር እንደማትመኙልኝ አውቃለሁ። በቃ ሁላችሁም ለሱ ነው የምትሆኑት፣ ሁኑ፣ ችግር የለውም ማንም ትክክለኛ ፍርድ እየፈረደ ያለን ያለ ሰው የለም። የተወሰናችሁ ናችሁ እንጂ በቃ እውነተኛ ፍርድ የምፈርዱት ብዙዎቹ ግን በቃ ለሱ ነው የምትሉት። ና እና እየጠበቅ ነው ነው እስኪ ብዙ ሰዓት ሆኖ እና ነው ፀሐዩም ይሞቃል። ባለፈው በዝናብ እየጠበቅነው ነበር። ዛሬ ደግሞ በሙቀት እና ፍት ሽብ የምናገኘው ይመስልናል። ሰዎቹ እንደነገሩ ከሆነ እናገኘዋለን። እዚህ ነው ሰፈሩ በዚህ ነው የሚወጣው ምናም ነገር ስላሉ ልናገኘው እንችላለን ብዬ አስባለ እና ደግሞ ከዛ እስኪ ላገኘውና እስኪ ያወረዋሉ ያለውን ነገር ምን እንደሚል ከሱ መስማት ትፈልጋለሁ። እና ሰው ደግሞ ስልሽ ልጁ ነው። ግደታ መክዳት የሌለበት ነገር ነው። ማመን ካለበት ያምናል። በቃ ግደታው እስከሆነ ድረስ ያምናል። ለምን ልጁ እስከሆነ ድረስ ማለት ነው። ሌላ ሰው ስላወራ ወይም ምናምን እንደዚህ መርዝ ታበዋልሽ ምናምን ነገር የሚባለው ቢያንስ ከሱ ጋር ወልደሻል፣ አብረሽ ኖረሻል፣ ወልደሻል፣ ብዙ ነገር አሳልፈሻል። ና ይህን ዚህን ሰዓት መጥፎ ሰዓት አድርገን ማየት ያለብሽ አንቺም፣ ሰው ደግሞ እንደዛ ስለሚያስብ ነው እና ይህ መርዝ ምናምን የሚሉት ነገር እኔ እንጃ አይመስጠኝም። ብቻ ያ እንጃ እና እስ እናገኘሁና አሁን እስኪ እናወራዋለን። ዋናው እሱ ነው ማለት እኔ እንደ ክፉ ሰው ነው የሚዩት፣ እንደዚህ አይነት እናንተ እንደምታስቡ ሰው አይነት አይደለሁም። ብታቁኝ ያው ሰለማታቁኝ ነው እንጂ። ያ ወደፊት እንግዲህ እናንተ ጋር ቤተሰብ ነን፣ በዚህ ጉዳይ ሳይሆን በሌላ ጥሩ ነገር፣ ጥሩ አስተማሪ በሆኑ ነገሮች ልንመጣ እንችላለን። የምትፈልጉትን ነገር እናሳያችኋለን። አድል ሀብት፣ ይህን እቃ ይህን እቃ ሳዩ ካሉ እናሳያችዋለን። የፈለጋችሁትን ነገር ታዛዥ ነን ግን አሁን ከቡዜ ጋር ያለውን ነገር መጨረሻችንን እንየው። በቃ እኔም ቴንሽን ሁኝ ያለሁኝ ምንም እየሰራሁ አይደለም፣ ቁጭ ብዬ ነው ያለሁት በጣም ሰለተበሳጨው። እሱም ከጸበል ይውጣና እስኪ ሁኔታውን አይተን ያው እሺ ሚል ከሆነ ልጁን ይዘን ቀጣይ ደግሞ ነው የጸበላለሁ። እኔ መጸበል ነው የምፈልገውና ምናልባት አሁን ተረጋግቶ ከሆነ የሚለው ነው እንጂ እኛ ክፉ ነገር ክፋት አስበን አይደለም። እዚህ ጋር እየጠበቅ ነው ያለው ነው ጥሩ ደረጃ ላይ ካለ ያው እሱ ያናገረዋል። እኔንስ ማናገር አይፈልግም። ለዛ ብለን ነው እንግዲህ እየጠበቅ ነው። እና ውድ ቤተሰብ ብዙ ሰዓት ቆመናል፣ ግን እሱን የመሰለ ልጅ አይቻለሁ። ሀብታሙ እሱ ይሆን እንደ ታች ጋር ያየው መስሎኛል። ካልሆነ እኔን ካየኝ ሊገባ አይችልም። ገብቷል። አንተ ውረድና ቃስ ብለህ እንትን በለው ስ ታች ያለ ሆነ መሰለኝ። ተመሳሳይ ሆኖብኝ ይሆን አላውቅም። እንካ ድምፁን ያዘ። እኛ ተደብቀን እዚህ ሁነን እንቀርጻለን። ድምፁን ግዴታ መስማሰል አለባቸው። ቆይ ነበር ነገሮች ምናምን፣ የመጣሁት ላወራክ ፈልጌ ነበር በዚህ ጉዳይ። ዜድ ባለቤትክ የልጅ እናትክ ደሞን ተላቀች፣ አይኔ ወንድሟ ነኝና፣ እስኪ ያለውን ነገር እኔ በግልጽ ላውራክ ብዬ ፈልጌ ነበረ። እና የሆነ ተቁጭ ብለን ላውራክ እስኪ ምን የምናውራው ነገር ምን አለ ብለን ማውራት ያለብን ነገር እኔ ላውራክ እስኪ አይ ታላኝ ማለት አውርታ ነበር፣ ጸበል ቦታ ነው ምናምን ነገር ተብሎ፣ ጸበል እስከምጨርስ ነበር እኔ እጠብቅ የነበረው። እና ማውራት ፈልጌ ነበርና ላውራክ ያለውን ነገር እስኪ አይ በሰላም አ በሰላም ነው። ማውራት ስለፈለኩኝ አይ እኔ ደግሞ ወደ ስራ ምናምን አምን ቸኩት ትሄዳለች። ችግር የለውም። የለው መኪና ውስጥ እንግባና እናውራ። ችግር የለውም።

የራስክህ ልጅ እንደሆነ ታውቃለህ አይደል ህሊናህም ያውቃል ይሄ ምንም ድብቆሽ የምንጨተው ነገር አይደለም ህሊና እያወቀ ደግሞ እኔ መሰለህ ህፃን ልጅ ልጅ አይደለም ብለህ መክዳቱ ለአንተ ጥሩ አይመስለኝም ወደፊት ራሱ ምን ላይ ደረጃ እንደምደርስ አታውቅም ምን መሰለህ አሁን አንተ ወንድ ልጅ ነህ ግን የነበረውን ነገር እሷ ራሷ ስለምታውቅ ይሄ ነው አይደለም ስለዚህ አሁን እኔን እንትን ለማድረግ ነው ሰፈር ድረስ የመጣችሁት አይ ስልክ፣ እኔ መጨረሻ ላውራ አክብዬ ነው። እሷ ተስፋ መድኃኒት ነው። አዎ ወንድሜ፣ ምን ነው መሰለህ፣ እኔ ሰሞኑን ጸበል ነበርኩ በጣም ታምሜ ጸበል የገባሁት ገና በዚህ ሰሞን ነው። ሁለት ሶስት ቀን እንኳን አልሆነ ተሽሎኝ ከወጣሁ ማለት ነው። አዎ ነግረውኛል፣ ጸበል እንደነበርክ ነግረውኛል። አዎ እኔም ላውራው እስኪ ምናምን ነገር ሰፈር ልሂድ ምናምን ስላት፣ አይ ጸበል ላይ ነው ያለው እና ሲወጣ ብታዋራው ይሻላል ምናምን ነገር ስላለችኝ ነው። እና ደግሞ ያው ስልክ ወንድም እስከሆነ ድረስ ያለውን ነገር ማውራት መቼም የሚደብርህ አይመስለኝም አንተን ብትሆን እህትህ እንደዚህ ተሰቃየች ያ የጸጣት እና ደግሞ ይህ ህጻን ልጅ ማለት አሁን በጣም የሚያሳዝን ልጅ ነው። ልጅነት ከን ልጅ ልጅ አይደለም ብለህ መክዳቱ ላንተ ጥሩ ነው ጥሩ ይመስላል። እንደኔ እንደኔ በጣም ነው የሚደብረው። የምር አሁን ይሄን የሚመስል ህጻን ልጅ እግዚአብሔር ሰጥቶህ መክዳቱ ላንተ ጥሩ አይደለም እና ያለው ነገር እስኪ መለስ ብለህ አስብ እስኪ ወደ ራስህ ከቀልብህ እኮ እና ማስብ ሲሆን ሲሆን እኮ አንድ ላይ ሆናችሁ ልጁንም ይዛችሁ ጸበል አንድ ላይ ብትገቡ የተሻለ ይመስለኝ፣ ለእኔ አንድ ላይ ብትጸበሉ ማለት ነው። ግን እንደዚህ አንተ እሷን አረቀህ ልጅ አይደለም ምናምን፣ እንደዚህ ከሰዎች ፊት እያሳጣሃት ምናምን እንደዚህ ነገር ለአንተ ጥሩ አይመስለኝም። እሷ ደግሞ እንደምታያት በጣም የተሰቃየች ነው ያለችው አሁን ላይ እና ለሴት ልጅ ደግሞ ውጻ ልጅ ይዞ እንደዚህ መንከራተት ማለት በጣም ከባድ ነው፣ እንደምታስበው አይደለም። እናንተ ደግሞ በተቻለ አቅም ወንድ ልጅ ነው ያለውን ነገሮች ያስተካክለ ማድረግ ያለብን ነገር አድርገ ልጅ የምታሳድግ የተሻለ ይመስለኛል። እኔ አሁን እኔ ምን ማድረግ አለብኝ? በቃ አይ ከእሷ ጋር ያለው ነገር አውሩና እስኪ ችግራችሁ የነበረውን ነገር ታውቃለህ። ውስጣም እሷ እራሷ ውስጧ አውቃለህ፣ አንተም የምታውቀው ነገር ይኖራል። ስለዚህ መጀመሪያ እንዴት ተገናኘን፣ በምን ተገናኘን። እሷ የምታውቀው ነገር ይኖራል፣ አንተም ደግሞ ምናልባት የምታውቀው ነገር ይኖራል። ስለዚህ እኔ እና እሷ የተገናኘነው ስራና ለስራ ብቻ ነው። ምክንያቱም ይሄ ልጅ እኔ ወደ አረብ ሀገር ከመሰደድ እርዳ በሚለው ነው እኔ እና እሷ መጀመሪያ የተገናኘነው። ስለዚህ በዛ ሰዓት ደግሞ ለስራ ብለን እንደተገናኘን ይቅርታ ብላ የቅዱስ ሚካኤል ስዕል ይዛ ይቅርታ ብላ ለምና ከተስማማን በኋላ እንደገና ደግሞ አሁን ሌላ አጀንዳና ታሪክ ተፈጠረ። ስለዚህ ያ ነገር ትክክል አይደለም። ለምን መሰለኝ ዝም ብለን እዚህ ጋ እንትን ባትለኝም የሆነ ቦታና ብትለኝም እኔ እመጣለሁ። እኔ አሁን ወደ ስራ ነው የምሄደው። አጋጣሚ መንገድ ላይ ነው ያገኘሁ። ምንም ስለሌለኝ እዚህ ነው ሰፈሩና ሰዎች ጠቁሞን እዚህ ጋ ነው ምናምን ነገር ስላሉ ነው። ሰሞኑን ነበር እኔ ላገኝ ፈልጌ ነበርና ጸበል ስለነበር ለዛ ነው። ጸበል ማቋረጥ ስላልፈለኩኝ ነው እንጂ የሷን ስቃይ ብታዪው ኑሮ እኔ እንጃ ጸበል ቦታ ሁሉ መጥቼ ላዋራከሽ ነበር። ግን እንደዚህ በማሰብ ያለውን ነገር እኔ በራሴ ሸፋፍኝ ነው ልጅቱ ያለችበት ደረጃ ላይ አሁን በጣም መጥፎ ደረጃ ነው ያለችው። ቢያንስ እሷ እንደዚህ ብትልህም ሴት ነች፣ አንተ ወንድ ነህ። ከእሷ ተሽለህ ነው መገኘት ያለብህ እንጂ እሷ እንደዚህ ያለች ብለህ አንተ ልጅ እንትትህ ሌላ ቦታ መሄድ መግዳት ምናምን አያስፈልግም። ልክ ቢያንስ አንተ ከእሷ ተሽለህ ወንድ ስለሆነ ተሽለህ ነው መገኘት ያለብህ። ለዚህ አሁንም እኮ ምን እያልከኝ ነው? በግድ አስገድደህ በቃ ልጄ ነው ብለህ ምን እያልከኝ ነው? ከጸበል ስትወጣ አልተሻለህም አይደለም አንቺ ተይኝ ልአይነ ጠላሰል አለብህ ነው አጉል ነካክተኸው ነው የወጣኸው በደንብ እስኪወጣልህ ሁለት ሰባት ተጸበል እሺ አንተ ግን እንዴት ነው እንደ ሰውኛ አታስብም እንዴ እኔ ስናገርህ በአንተ የተነሳ ስንት ሰው ነው እኔ እራሱ የሚሳደቡ እንዴ አስመርመረሽ እኔ ችግር የለብኝም ምክንያቱም እዚህ ጋር ያለውበትን ሁኔታ ስለምታውቂ፣ እኔ አሁን ለምርመራ ለተለያየ ነገር ያው ታውቂያለሽ ካለውበት አንፃር። ስለዚህ ያንን ነገር ደግሞ አስመርምሬ ማወቅ አለብኝ ካልሽ፣ እኔ እኮ አልከለክልሽም እና ደግሞ ስለዚህ ነው። እንደነሱ የቅዱስ ሚካኤል ሊዛ ይቅርታ ብላ ታርቃ የቅዱስ ሚካኤል የሰጠሁት እኔ ሚካኤልን ስለምወደው እሷንም ስለምወደው ደሞ የምወደውን ለምወደው ሰው ነው የሰጠሁት እንጂ አንተ ያንተ አይደለም እያልኩ አይደለም። ደሞም አልማልኩም። ስለዚህ አሁን አትየኝም፣ አልተውህም። ደህና ተሻለኝ ራሴን አውቅኩ ብዬ ደግሞ ከወጣ በኋላ እንደዚህ ታደርጊኛለሽ እንዴ ምንም አልፈታህምሽ ምለቀ እንደ ይመስል ልቀ ይፈልገሽና አንተ በሰው ህይወት እየተጫወተ እንዳንተ አይነት ወንዶች ይኖራሉሽ እንደዚህ በሴት ልጅ ህይወት የሚጫወቱ ስለዚህ እንደት ብዬ ነው የምተወው አልተወው እንደዚህ አይነት ወንዶችን ገና እየመረጥን እሻው ምን አድርግ ነው እንት ምን አድርግ ልሃለሁ ለምንድን ነው የማታምነው ደግሞ የሚያዝ ልጁን በቃ ብታምም ባታምም የራስህ ጉዳይ ልጁን ያዝ ደግሞ እኔ አሁን ስራ መስራት ፈልጋለሁ አልይዝም እኔ አልይዝም ስለዚህ መሄድ ይችላል። ወንድሜ መጨረስን ነው እኔ እኮ እናሳስራው ነው። እንደዚህ እንድትጨቃጨቁ አይደለም የጠራሁ፣ እንደዚህ ላውራክ ያልኩ እንድትጨቃጨቁ አይደለም። ሰላም ፈጥራችሁ ልጆቻችሁን እንድታሳድጉ ነው የፈለኩት። እንደዚህ ጭቅጭቅ እንድፈጠር ፈልጌ አይደለም። ስለዚህ እኔ ለእሷ ወንድሟም ቢሆንም ወንድ ነኝ፣ በእኔም ነገ ጧት ይደርሳል ብዬ ስለማስብ እኔ ለእሷ መደረብ ነው ወይም እንት ለማለት ፈልጌ አይደለም። ግን እዚህ ጋር ግልጹ ነገር ምን ታውቃለህ? ተስማምታችሁ ልጅ አምነህ ተቀብለህ አንድ ላይ እንኳ ባትሆን እሺ፣ የወር ተቆራጭ አርገህላት እንደ እርዳታ ነገር አርገህላት ልጁን የምታሳድግባት የሆነ ነገር ብታደርግላት ደስ ይለኛል። አንድ ላይ መሆን ካልቻላችሁ፣ ቢሆን ቢሆን ግን አንድ ላይ ቢሆኑ በሆናችሁ፣ ተስማምታችሁ ልጁን ብታሳድጉ ደስ ይለኛል።